ስሉ አቅቷል፣ ተጠንፍፏል። በስሎ አቅቷል ይጀምራሉ። ቶሎ ቶሎ እንዲያትር ስራ መፍታት የለበትም። ሰርቢ ተመልካቾች፣ የጉበቱ ተገባ እጅ ማረፍ የለበትም ጠቅለለ፣ ስለሚሉ ማለት ነው። ተቀለላል ማረፍ የለበትም ተቆረመ፣ ማሰል አለበት። እንግዲህ ውዶች እየበሰረ ነው። ሽንኩርት እንጨምራለሁ። ሽንኩርት በጣም መብሰል የለበትም። ወደ የመጨረሻ አካባቢ ነው ጣዕም እንዲኖረ ማድረግ የሚቻለው ይ ሰነ ተጠምና ሪኪው ቆየለው ማለት ነው። አሁን ስለበሰለ ቢቀጥመው አያያዝም ምን ቢላታ አያያዝም። ምን ጫው ነው ማለት ጫው አረጋለው እናስላለሁ። ቀጣይ የሚሆነው ደግሞ ዝንጅብልና ነጭ ሽንኩርት ዝንጅብልና ነጭ ሽንኩርት ፈጭቼ አስቀምጫለሁ። ነጭ ሽንኩርት ዝንጅብል በአንድ ላይ ፈጭቼ አስቀምጣለሁ። እንደዛ አድርጌ ለውሳለሁ ማለት ነው። ከዛ የጥብስ ቅጠል አለ ተጓሮ የሚጠቀመው አጥቤ ይሄ አስቀምጫለሁ። የጥብስ ቅጠል አደርጋለሁ። ይወዳል ማለት ነው። የሚሆነው ክኖ ነው። ክኖ ጨምራለሁ፣ አንድ ክኖ ጨምራለሁ ማለት ነው። ክኖ የጥብስ ቅጠል። ካሜራው ጋር መቼኝ እያለ ውዶቼ ትንሽ አስቸግረኛል። ቀጣይ የሚሆነው ቃሪያ ነው። ቃሪያ ነው ማለት መጨረሻ ላይ ነው ማለት ነው። ሽታው ማሻአላ ተባረከላ በጣም ቆንጆ ነው። ጣዕሙም በጣም ቆንጆ እንደሚሆን ተስፋ አድርጋለሁ። እኔ በመሰለ ዱለት ሰርቻለሁ። እናንተ ደግሞ ቤታችሁ ሌላ አይነት አሰራር ምናምን ሊኖር ይችላል። ያው መጀመሪያ ላይ ዱለቶቹን ጉበቱን ከመጨመሬ በላይ በፊት አብስዬ የሚጠነፈፉ አለው ውሃ ራሱ ዱለቱ ውሃ ያመነጫል። እያበሰልኩ እያለ አጠንፍፌ ሳበቃ ጉበቴን ጨምር ያለው ማለት ነው። መጀመሪያ ያው አንዱኜ ስለሆነ ካሜራ መቼ ስላላል አሳይኋችሁም። ይህን ይመስላል በጣም ይጣፍጣል። በጣም ይሸታል። ሽታው ራሱ ልነግራቸው አልችልም። እንደዛ አርጋሁ ሰርታችሁሉ። አመሰግናለሁ። ቻው ቻው።